የአገራቸውን ባንዲራ የቀየሩ አስሩ የዓለም አገራትን የምንመለከት ይሆናል። ማወቅ አይከፋም። እንደምንዋላችሁ እንደምንሳበሻችሁ በየሰዓት አቆጣጠራችሁ በዚህ ቻናል ካነበብኳቸው ለራሴ ከማነባቸው ለእውቀት ይሆናሉ ከምላቸው መረጃዎች ማጋራችሁ ጊዜ ነው። ለአዳዲስና ለአሁን ጊዜ መረጃዎችና ግኝቶች ይህንን ቻናል ሰብስክራይብ ማድረግ ብትችሉ ደስ ይለኛል። ትጠቀማላችሁ፣ ታተርፋላችሁ እንጂ በፍጹም አትከስሩም። እንዲሁም ደግሞ ለሌሎች ማጋራት ትችላላችሁ። ይህንን ቪዲዮ ደግሞ ተደራሽነቱ ብዙ እንዲሆን ላይክ አርጋችሁ ጀምሮ አመሰግናለሁ። ወደ ዛሬው አጀንዳችን አስር የዓለም ሀገራት ናቸው ባንዲራቸውን በአንድም በሌላም መንገድ የቀየሩ እነሱን በዝርዝር አስቃኛቸዋለሁ። ነገር ግን እንደ ጅማሮ የባንዲራ ትርጉም ፈረንጆቹ ሲሰጡት ኤ ፒስ ኦፍ ክሎዝ ዛት ሪፕሬዘንትስ ኤ ካንትሪ ኦር ኤ ግሩፕ ነው የሚሉት። ምን ማለት ነው? ሀገርን ወይም አንድን ቡድን ሊወክል የሚችል ሰንደቅ ዓላማ ወይም ከቅድ ጨርቅ የሚሰራ ነው ይሉታል። ልክ ገበያ ላይ እንደሚሸጠው ጨርቅ ብቻ ሳይሆን ማለት ሀሳቡ ለማለት የፈለጉት ነገር ግን አንድን ማንነት ሊወክል የሚችል ነው ብለው ያብራሩታል። ይህንን መቼስ ዴፊኔሽን ወይም ይህን ትርጉም የማያቅሰው የለም። ወደ ዋና ጉዳያችን እንሄድ። እንግዲህ አስር የሚያክሉ የዓለም ሀገራት ለረጅም ጊዜ ሲገለገሉበት የነበረውን ሰንደቅ ዓላማቸውን ወይም ባንዲራቸውን ለውጥ ያደረጉ በከፊልም ወይም ሙሉ ለሙሉ ቀለሙንም ሁሉንም እዛ ላይ ያሉትን ነገሮች በሙሉ ሲምቦሎቹን በሙሉ የቀየሩ አገራት አሉ። እነሱን ነው የምንቃኛቸው። እንግዲህ ካነበብኩት ያልኳችሁ ጠቃሚ ከሆነ ይህንን ቪዲዮ እስከ መጨረሻው ላይክ አርጋችሁ ተመልከቱት። እንግዲህ በምስሉ ላይ የመጀመሪያዋን አገር ወይም ከአስረኛው ጀምሮ ወደታች እንሄዳለን። የአስረኛው አገር የቀየረችው የገዛ ባንዲራዋን የቀየረችው ኢራቅ ነች። በምስሉ ላይ በደንብ እንደምትመለከቱ ተስፋ አደርጋለሁ። የኮከብ ምልክቶቹ ተነስተዋል። በባንዲራው ጽሑፍ ላይ ደግሞ መጠነኛ ማስተካከያ ተደርጓል። ይህ የኢራቃውያን ባንዲራ ለውጥ በ2008 እንደ ኢሮፓውያን አቆጣጠር ነው የተደረገው። የባንዲራውም ጽሁፍ ላይ መጠነኛ ለውጥ አለ። ጽሁፉ የሚለው ጋዲዝ ግሬት ነው ወይም ፈጣሪ ታላቅ ነው የሚል ጽሁፍ ነው ያለበት። እንግዲህ እንደምታዩት ኮከቦቹ የሉም። ከዚህ ቀደም የነበሩት የበዓዝ ፓርቲ የነበሩት ኮከቦች ዩኒቲን፣ ፍሪደምን፣ ሶሻሊዝምን ያሳያሉ የተባሉት እነዚህ ኮከቦች ከዚህ ቀደም በነበረው ባንዲራ ላይ የነበሩ ኮከቦች አሁን የሉም። የማናቸው ኮከቦቹ ባዝ ፓርቲ የሚባለው የሳዳም ሁሴን ፓርቲ የነበረው፣ ማለት ልክ ሳዳም ሁሴን ከስልጣን ወርዶ ሲሞት እነዚህም ባንዲራዎች አወረዷቸው፣ የባንዲራ ለውጥ አደረጉ ማለት ነው። ወደ ቀጣዩ ስናመራ ዘጠነኛው አገር ባንዲራዋ ላይ ቅየራ ያደረገችዋ ኮሶቮ ነች። ኮሶቮ ኮሶቮ ለረጅም አመታት የምትጠቀምበትን ባንዲራ በምስሉ ላይ እንደምታዩት የተባበሩት መንግስታት ባንዲራ ነበር የምትጠቀመው ለረጅም ዓመታት፣ ዊች ሚንስ የራሷ የሆነ ሉዓላዊት አገር እስከምትሆን ማለት ነው የራሷ ባንዲራ አልነበራትም። በኋላ ግን በ2008 እንደ አውሮፓውያን አቆጣጠር ሉዓላዊት ሀገር ስትሆን ነጻ ስትሆን በምስሉ ላይ እንደምትመለከቱት በስድስት ከዋክብትና የአገሪቱ ካርታ ያለበትን ባንዲራ ወይም ሰንደቅ ዓላማ ሊኖራት ችሏል ማለት ነው። ከዛ ቀደም ግን የዩናይትድ ኔሽን ወይም የተባበሩ መንግስታትን ሰንደቅ ዓላማ ነበረ የምትጠቅመው አገሪቱ ኮሶቮ። ምናልባት ኮሶቮ የት ትገኛለች ካልን በደቡብ ምስራቅ አውሮፓ ነው፣ ወይም በመካከለኛው የባልካን ወሽመጥ የሚባለው ይሄ ባልካን ፔኒንሱላ የሚባለው አካባቢ ነው ያለችው። ዊች ሚንስ አውሮፓ ውስ ደቡብ ምስራቅ አውሮፓ ማለት ነው። ሌላው ስምንተኛ የባንዲራ ለውጥ ያደረገችው አገር መኒማር የምትባለው የቀድሞ ስሟ በርማ የተባለችው አገር ነች። በእስያ ውስጥ የምትገኝ አገር ነች። በምስሉ ላይ እንደምትመለከቱት ከፍተኛ የሆነ ለውጥ ነው ባንዲራቸው ላይ ያደረጉት። ከዚህ ቀደም የነበረው ባንዲራቸው እንደምታዩት ቪዲዮ ላይ ከ85 ፐርሰንት በላይ መደቡ ቀይ ነበረ። አዲሱ ባንዲራ ደግሞ ሶስት አይነት ቀለም እንዲኖረው ነው ያደረጉት። ስለዚህ ይሄ አዲሱ ባንዲራ የተቀየረው በ2010 እንደ ኢሮፓያኑ አቆጣጠር ነበር ማለት ነው። የቀየሩበትም ምክንያት ያየሁት ነበረ የቀድሞውን በሀገራቸው የነበረው ከባድ የሆነ ሪጅም ወይም ሶሻሊዝምን በመቃወም ነው። ያው የአይዲዮሎጂ ለውጥ ሲያደርጉ አገራት የሚቀይሩት የመጀመሪያ ባንዲራቸውን ጭምር መሆኑ መቼስ ይታወቃል። ሰባተኛ አገር ባንዲራ የቀየረችዋ ሊቢያ ነች። ሊቢያን መቼስ የማያቅ የለም። የሰሜን አፍሪካዊቱ ሀገር አገር ሊቢያ እንደምታዩት ባንዲራዋን ቀይራለች። የቀድሞ የሊቢያ መሪ ሙሐመድ ጋዳፊ ይታወሰናል። ሊቢያ ስንል ሊቢያውያን በፈረንጆቹ 2011 እንደ ኢሮፓያን አቆጣጠር ነው፣ ይህንን የቀድሞውም ባንዲራ የቀየሩት። በምስሉ ላይ እንደምትመለከቱት ከአንድ ቀለም አይነት ወደ ሶስት ወይም ቀለም፣ መሐሉ ላይ ደግሞ የግማሽ ጨረቃና የከዋክብት ምልክት ይታያል። ለውጡ ይሄ ነው። ከ42 ዓመታት የጋዳፊ የስልጣን ዘመን በኋላ መሐመድ ጋዳፊ ከስልጣን ሲወርዱ በ2011 ማለት ነው እንደ ኢሮፓያን አቆጣጠር ባንዲራውም አብሮ ነው የተቀየረው። ያው እንደሚታወቀው መንግስታት ሲወጡና ሲወርዱ ዘመቻቸው መጀመሪያ የሚያደረጉት ባንዲራው ላይ ነው፣ ለውጡ ላይ ነው። የአዲሱን ባንዲራ ትርጉም ስናየው የሊቢያን ቀዩ የምታዩት ቀይ ለሀገራቸው ነፃነት የታገሉ ደማቸውን ያፈሰሱት እነሱን ሪፕሬዘንት የሚያደርግ ነው የሚወክል ነው። ጥቁሩ ደግሞ የጣሊያንን ተጽዕኖ ወይም ጣሊያን በሊቢያ ላይ የነበራቸውን ተጽዕኖ ያንን ለማመልከት ያደረጉት ነው ጥቁሩ ቀኝ ግዛታቸው ማለት ነው፣ በጣሊያን ስር። ሌላው አረንጓዴው የሊቢያን የወደፊት ልምላሜ፣ ብልጽግና ለማመልከት የተጠቀሙበት ነው። ሌላው ስድስተኛው አገር ባንዲራ የቀየረችዋ ማላዊ ነች። አፍሪካዊቱ አገር ማላዊ መጠነኛ ለውጥ በባንዲራዋ ላይ አድርጋለች። በውስጡ እንግዲህ የተቀየረውን ነገር ማየት ትችላላችሁ። በምስሉ ላይ ግልጽ ስለሆነ ለውጡ በምስሉ ላይ በደንብ ይታያል ማለት ነው። በ2012 እንደ ኢሮፓውያን አቆጣጠር ነው ይህንን የባንዲራ ለውጥ ያደረጉት። በነገራችን ላይ ይህንን የባንዲራ ለውጥ ያደረጉት በጣም በከፍተኛ የህዝብ አመፅ ነው። ከፍተኛ ተቃውሞ ነበረ። በ2010 የተደረገውን በባንዲራው ላይ ለውጥ ተደርጎ ነበር። ያንን በመቃወም በ2010 የነበረውን ለውጥ በመቃወም 2012 ላይ ከዛ በኋላ ይሄ የምታዩትን አይነት ገጽታ ያለው ባንዲራ አገልግሎት እንዲሰጥ ተደርጓል። በማላዊ ያው ትርጉም አለው። እንደምታዩት ጥቁር አለ። ጥቁሩ የማላዊውን የማላውያንን ጥቁር ህዝቦች የሚወክል ነው። ሌላው ቀዩ ለነጻነት ደማቸውን ያፈሰሱትን ሰዎች ለማስታወስ ነው። አረንጓዴው እንግዲህ ልምላሜን ለማመልከት ሲቪላይዜሽንን፣ ወይም እድገትን የማላዊ እድገትን ለማመልከት ነው። የፀሐይ አይነት ምስሉ ታዩታላችሁ። እሱ ደግሞ ነጻነት ለህዝባችንና ለአፍሪካ አህጉር በሙሉ በሚል ትርጉም ተሰጥቶት ነው ያየሁት። በነገራችን ላይ ብዙ ባንዲራዎችን ስመለከት ቀይ ይበዛቸዋል። ቀይ የሌለበት ብዙ የለም። እኛም ሀገር አለ፣ ሌላም ቦታ ያው። ይህም ምልክቱ የሰው ደም መፍሰሱን የሚያመለክት ነው። በነገራችን ላይ ብዙ ባንዲራዎችን ስትመለከቱ ቀይ የመደብ ቀለም ይበዛባቸዋል አላቸው። ይህ የሚያመለክተው ሪፕሬዘንት የሚያደረገው የሰው ደም በከፍተኛ ሁኔታ እዛ ሀገር መፍሰሱን ነው ዊች ሚንስ የህይወት ግብር ተደርጓል። ብዙ ሰው ዋጋ ከፍሏል ለማለት ነው። አምስተኛው አገር ባንዲራ የቀየረችዋ ሞሪታንያ ነች። ሞሪታኒያ የሰሜን አፍሪካ አገር ነች። የባንዲራ ለውጥ ያደረገችው በ2017 እንደ አውሮፓውያኑ አቆጣጠር ነበር። በምስሉ ላይ እንደምትመለከቱት ባንዲራው ከላይና ከታች ቀይ ቀለም ነው ያለው። ትርጉሙም ለነጻነት የተደረገ ትግልን ለማስታወስ ነው። የመሃሉ ቀለም ብሔራዊ አንድነታቸውን እንዳይዘነጉ ያደረጉት ነው። ሞሪታናውያን፣ እነዚህ የሞሪታንያ ሰዎች ይህን ባንዲራ የቀየሩበት የመጀመሪያው ፕራይመሪ አላማቸው ብዙ ዋጋ ስለተከፈለ እነዛን ሰማዕትነት ለማስታወስ በሚል ነው ባንዲራውን የቀየሩት። ያው እነዚህ ሞሪታንያውያን ትግል ያደረጉት ከፈረንሳዮች ጋ ነው። ፈረንሳዮች ቅኝ ለመግዛት የሞሪታንያን አገር በጣም ከፍተኛ ግብ ግብ ነበር ከነሱ ቅኝ ግዛት ለመላቀቅ ነው ይህ ሁሉ ዋጋ የተከፈለው ከፈረንሳይ ጋር በነበራቸው ጦርነት ማለት ይቻላል። ልክ ነጻ ሲወጡ ይህን የምታዩትን ባንዲራ ቀይረዋል። ከላይና ከታች ግን ቀይ ቀለም ሆኗል። ዊች ሚንስ ብዙ ዋጋ ተከፍለዋል፣ ብዙ ደም ፈሷል ማለታቸው ነው። ወደ ታች እየጨረስን ነው። አራተኛ ላይ ደርሰናል። የባንዲራ ለውጥ ያደረገችው አገር አፍጋኒስታን ነች። አፍጋኒስታን የባንዲራ ለውጥ ደግሞ ስናይ ስር ነቀል ነው የተደረገው። አይታችሁት ከሆነ ሙሉ ለሙሉ ነው የተቀየረው ማለት ይቻላል። ባንዲራው በምስሉ ላይ እንደምትመለከቱት ተስፋ አረጋለሁ። ይህ ባንዲራ ከመቀየሩ በፊት እንደ ኢሮፓያን አቆጣጠር ከ2001 እስከ 2021 ለ20 ዓመታት ያክል ታሊባን በጣም ከፍተኛ ጦርነትን ያደረግ ነበር በአፍጋኒስታን አዘኢንዶቭ ዘዴ ግን እንግዲህ ታሊባን መንግስት ሆኖ አፍጋኒስታንን ሲቆጣጠር ባንዲራውን ከየት ወደ የት እንደቀየረው በምስሉ ላይ እንደምትመለከቱት ተስፋ አድርጋለሁ። ባንዲራው ላይ የተጻፈ ጽሁፍ አለ። የአረብኛ ጽሁፍ ምንድን ነው የሚለው? ዘይሬዝ ኖ ጎድ በት አላህ ኤንድ ሞሐመድ ዘ ሜሴንጀር ኦፍ አላህ ነው። ከአላህ በቀር ሌላ ፈጣሪ የለም፣ ሞሐመድ ደግሞ የፈጣሪ መልእክተኛ ነው የሚል ጽሁፍ ነው የሚገኘው በሶስተኛ ደረጃ ባንዲራ ከቀየሩ ሀገራት መካከል ደቡብ ሱዳንን እናገኛለን። ደቡብ ሱዳን መጠነኛ ለውጥ በባንዲራው ላይ አርገው እንመለከታለን። በቅርብ ነው፣ በነገራችን ላይ ይህንን የቀየሩት በ2023 እንደ ኤሮፓያኑ አቆጣጠር ማለት ነው። ዊች ሚንስ ከሁለት ዓመታት በፊት ማለት ነው። ይህ የደቡብ ሱዳን የባንዲራ ለውጥ የተደረገው ትርጉሙ አንድነትን ወይም የተለያዩ ጎሳዎችን አንድ የሚያደርግ ነፃነታችንን የሚያቀዳጅ መካከለኛ የሆነ ለሁሉም ትርጉም ይሰጣል ተብሎ የተቀየረ ባንዲራ ነው በነገራችን ላይ ደቡብ ሱዳን ውስጥ ስልሳ አራት የሚያህሉ የተለያዩ ጎሳዎች አሉ ይህ ትራይብስ እና ኢትኒክ ግሩፕ የሚሏቸው እነዚህን ሁሉ አንድ ያደርጋል የእነዚህ ሁሉ መገለጫ እንዲሆን ተደርጎ ነው እንግዲህ ይህ በምስሉ ላይ የምታዩት የደቡብ ሱዳን ባንዲራ የተመረጠው ይህም ቢሆን ግን ሁላችን እንደምናውቀው የጎሳ ጦርነቱ በደቡብ ሱዳን በፍጹም እስከ ዛሬ አልቆመም በሁለተኛ ደረጃ ባንዲራ የቀየረችው ሀገር ኪርጊስታን የምትባል ሀገር ነች። የኪርጊስታን ባንዲራ ለውጥ ቀረብ ብለን ካላየነው ከቀደመው ጋር አንድ ነው የሚመስለን። የቀየሩት ምኑ ጋር ነው ብትሉ መሀሉ አካባቢ ነው። ጭረቱን ቀጥ በማድረግ የፀሐይ ምስል እንዲኖረው ብቻ ነው ያደረጉት። የተቀየረው በ2023 ነው። የቀየሩበት ምክንያቱ በጣም የሚያስገርም ነው። ከዚህ ቀደም የነበረው ባንዲራ መሀሉ ላይ የፀሐይ አበባ የሚመስል አበባ ነበር፣ ወይም ሰንፍላወር የሚባለው ይህ አይነቱ አበባ ደግሞ በኪርኪስታን ሰዎች እና የተለያዩ ጎሳዎችና ባህል እንደ መጥፎ እድል ተደርጎ ስለሚወሰን ነው ወደ ፀሐይ ምስል የቀየሩት። በነገራችን ላይ ኪርኪስታን የምትገኘው በመሀል እስያ ነው። በአንደኛ ደረጃ የመጨረሻው ያደረግናት አገር ባንዲራቸውን ከቀየሩት መሀል የምናገኘው ሶሪያን ነው። ሶሪያውያን ናቸው ይህ መቼስ የቅርብ መረጃ ነው። በ2024 እንደ ኢሮፓያን አቆጣጠር ከበሺር አልአሳድ መንግስት መውደቅ በኋላ በፍጥነት ያደረጉት ባንዲራ ቅየራ ነው። እንደምታዩት በምስሉ ላይ ለውጡን ማየት እንችላለን። እንደሚታወቀው መንግስታት ሲቀየሩ ባንዲራ ቶሎ ነው የሚቀይሩት። ከ1930ዎቹ እንደ ኢሮፓያን አቆጣጠር ጀምሮ ለረጅም ዓመታት የነበረው የሶሪያ ባንዲራ የተቀየረው ባለፈው ዓመት ነው፣ ማለትም በ2024 ዲሴምበር ላይ ማለት ነው። ይህ አዲሱ የሶሪያ ባንዲራ የሚያመለክተው አብዮቱንና የበሽር አልአሳድን መንግስት መውደቅ ለማመልከት እንደተጠቀሙበት ትርጉም ሰጥተው ተመልክቻለሁ። በታሳስ ወር 2024 በሽር አልአሳድ መውደቃቸውን ተከትሎ ይህ አዲስ ባንዲራ አገልግሎት ላይ እንዲውል በመላው ሶሪያ ሰማይ ስር እንዲውለበለብ በህግ ጸድቋል። ለዛሬው የነበረኝ መረጃ ይህንን ይመስል ነበረ። ፕሮግራሜም ተጠናቋል። ሌሎችንም አዳዲስ መረጃዎች ለማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ ትችላላችሁ። የፈጣሪ ሰላም ለሀገራችን ይሁን። አበቃው።